ሰላም ጤና ይስጥልን። የተወደዳችው የሊቃናት ሚዲያ ተመልካቾቻችን እንደምንሰነበታችሁ፣ ይህ ሊቃናት ሚዲያ ነው። በመጀመሪያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ ያድርጉ። በመቀጠልም ቪዲዮውን ላይክና ሼር በማድረግ መንፈሳዊ አገልግሎቱን ለብዙዎች በማድረግ በረከተ ሥጋ በረከተ ነብስ ታገኙ ዘንድ ተጋብዛችኋል። እነሆ በዚህ መርሃ ግብራችን ደግሞ ዕለት ዕለት ያለማቋረጥ የአባቶቻችንና የእናቶቻችን የቅዱሳን ተጋሎ በመጽሐፈ ስንክሳር በኩል ወደ እናንተ የምናደርስበት መርሃ ግብራችን ነው። ይህንን መርሃ ግብራችን ዕለት ዕለት በመስማት ላይክና እና ሼር በማድረግ በረከትን ታገኙ ዘንድ እየጋበዝን ወደ ዕለቱ ስንክሳር እንሄዳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁም ቆዩ። በስማ በወልዶ መንፈስ ቅዱስ አህዱ አምላክ አመስራው ለሰኔ በዛት ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቆዶን አውራጃ በቂሳሪያ ሀገር የእመቤታችን የቅድስት ድንግል ማርያም ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጅዋ እጅ የታነጸበት ነው። ልመናዋ በረከቷ፣ ወንዶችና ሴቶች ባሮቿ ከሆኑ ከሁላችን ቤተ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። ሰላም እብል ለእንተ ቤትኪ ህንፃ በሰላስ አእባን እንበለ እያጻ ማርያም ስባት ለጽዮን በአናቅፃ እይታወቅ ባህረ ስጋኪ ወይት የሰን ቦሆፃ ወለእመሂ በእሳት እይታወፅ እፃ። በዝችም ዕለት ከገልጋላ አውራጃ አለሙት ከምትባል ቦታ የሆነው የሳፍጥ ልጅ ታላቁ ነብይ ኤልሳ አረፈ። የዚህም ነብይ መጠራቱ እንዲሆነ ኤልያስ አልፎ ሲሄድ የሳፍጥ ልጅ ኤልሳን በፊቱ አስራ ሁለት ጥምድ አጥምዶ ሲያሳርስ አገኘው። እርሱም በእነዚያ የተሾመ ነቢይ ኤልያስ ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልያስም አባቱን ወዳለው አንተን እከተላለሁ አለው። ኤልያስን ብላቴና ያድርግ ያለውእና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። አስራ ሁለቱም ጥምድ በሬዎች ወስዶ አረደ። በላመ ፈጅ ጋኖችም ቀቅሎ ለህዝቡ አቀረበላቸው። እነርሱም በሉ። ኤልያስም ተከትሎ ሄዶ ብላቴናው ሆነ። ብዙ ዘመናትን ሲያገለግለው ኖረ። ኤልያስን በሚያደርግበት ጊዜ ኤልያስን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግህ ዘንድ የምትሻውን ለምነኝ አለው። ኤልሳም በአንተ ያደረ ሀብተ መንፈስ ቅዱስ እጽፍ ሆኖ ይደረግልኝ አለው። ኤልያስም ኤልሳን ድንቅ ነገርን ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥልቅ ነፋስ እንደዚህ ወደ ሰማይ አድረገ። ኤልያስም አይቶ የእስራኤል ኃይላቸውን ጽናታቸውን አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳ መጠምጠሚያውን ጣለለት፣ በኤልሳ ራስ ላይም ወረደ። ኤልሳም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት። ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው? አለ። ከዚያም በኋላ ውሃውን መታው። ውሃውንም ተከትሎ ወዲያና ወዲህ ቆመ፣ ኤልሳም ተሻገረ። በዚያም ኤልያስ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስም የወንዙን ውሃ በአንድ ጊዜ ከፈለ፣ ኤልሳ ግን ሁለት ጊዜ ከፈለ። ኤልያስ አንድ ምውት አስነሳ፣ ኤልሳ ግን ሁለት ምውት አስነሳ። ከዚያም በኋላ ሄዶ ወደ እያሪኮ ገባ። የዚያች ሀገር ሰዎችም ጌታችን፣ እንሆ እንደምታያት የዚች ሀገር ኑሯ ያማረ ነው። የሀገሩ ውሃ ግን ክፉ ነው። ሴቶች ሲጠጡ ይመክናሉ አሉት። ኤልሳም ጨው ጨምሩበት፣ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳም ወደ ውሃው ምንጭ ሄዶ ያንን ጨው በውሃ ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር፣ የሚመክንም እንዳይኖር ይህንን ውሃ አጣፈጥሁት። ከዚያም ቀን ጀምሮ እስከ ዛሬ ድረስ ኤልሳ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም ሀገር ወደ ቤቴል መጣ። ሲመጣም ከከተማው ሲወጡ ታናናሾች ልጆች በጎዳና አገኘ። እነርሱም አንተራ ሰበራ ውጣ ውጣ እያሉ ይዘባበቱበት ጀመሩ። ወደ ኋላም ተመልሶ ባያቸው ጊዜ የእግዚአብሔር ስም ጠርቶ ረገማቸው። የዚያን ጊዜ ሁለት ጅቦች ከዱር መጥተው ከእነርሱ አርባ ሁለት ልጆች ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልያስም ጮኸ፣ ባሪያህ ባሌ ሞተ፣ ባሌ እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ። ባለ ዕዳ ሁለቱም ልጆች ወስሎ ይገዛቸው ዘንድ መጣ አለችው። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ምን አለ አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያህ ምንም የለም አለችው። ሂደሽ ከጎረቤቶች ሁሉ የሸክላ እቃና ባዶ እቃዎችን ተዋሽ አላት። ወደ ቤትሽም ገብተሽ በአንቺና በልጆች ላይ ደጁን ዝጊ። በዚያ በሸክላ ዕቃም በዘይት የልብጭው የመላውንም አንስተሻ ኑሪ አላት። እርሷም ወደ ቤት ገብታ በልጆቿና በእርሷ ደጃፍ ዘጋች። እነርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህም በኋላ ልጆቿን ዳግመኛ የሸክላ አቃቅሮልኝ አለቻቸው። የሸክላው እቃ ሁሉ አለቀ የለም አሏት። ከዚህም በኋላ ያም ዘይት ተገታ። እርሷም ሂዳ ለእግዚአብሔር ነብይ ነገረችው። ኤልያስም ሄጂ ይህንን ዘይት ሽጠሽ ዕዳሽን ክፈይ የቀረውን ዘይት ግን ለልጆች ሰውነታቸውንም ያንቺንም ሰውነት አድኝበት አላት ከዚያም በኋላ ኤልሳ በአንዲት ቀን ወደ ሱማን ሄደ በዚያም ሀገር አንዲት ታላቅ ሴት ነበረች ወደዚያ ከመሄዱ ውሎ አድሮ ነበር እኚህ እህል ይበላ ዘንድ አቆመችው ያችም ሴት ባሏን እንሆይ የእግዚአብሔር ነቢይ ቅዱስ ነው ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋ፣ መብራትም በሚበራ መቅረዝ፣ ወንበርም ጠረጴዛም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲት ቀን ወደዚያ ገብቶ በእልፍኝ አደረ። ደቀ መዝሙሩ ጊያዝን፣ ያንቺ የሱማን ሴት ያችን የሱማን ሴት ጥራት አለው። መጥራትን ጠራት። እርሷም መጥታ በኤርሳ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉስ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለኝ ንገረኝ በላት አለው። እርሷም እኔ እኮ ወገኖች መካከል እኖራለሁ አለችው። ምን ላድርግልሽ አለ። ደቀ መዝሙሩ ጊያዝም ልጅ የላትም ባሏም ሽማግሌ ነውና የምታሳዝን ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መታ በደጃፍ ቆመች። ኤልሳዕም፣ የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይን ጌታዬ አታሳቅቀኝ አለችው። ከዚያም በኋላ ያቺ ሴት ጸንሳ ኤልሳ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሱን ራሴን አለው። የሕፃኑ አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነብይ አልጋ ላይ አስተኛችው። ዘግታውም ወጣች። ባሏንም ጠርታ ወደ እግዚአብሔር ነብይ እንሂድና አንድ አህያ ከብላቴና አንድ ብላቴና ስደድልኝ አለችው። ባሏም መባቻ አይደለ ቅዳሜ አይደለምን ዛሬ ለምን ትሄጃለሽ አላት። እጅ ነፃው ዘንድ እሄዳለሁ አለችው። አያውንም ጫኑላት። አገልጋዩም ተነስታን ሂድ ባልኩ ጊዜ መሄድን አትከልክለኝና ተከተለኝ፣ ወደ እግዚአብሔር ነቢይ እና ወደ ቀርሜሎስ እንሂድ አለችው። ሄደች። ኤልሳም ያችን ሴት ስትመጣ ባያት ጊዜ ብላቴናው ግያዝን፣ ያች ሴት ሱማዊት ሴት ናት። አሁንም ሩጣ ሄደ ተቀበላት። ደህና ነንሽን፣ ባልሽስ ደህና ነውን፣ ልጆች ደህና ነውን በላት አለው። እሷም ደህና ናቸው አለችው። ወደ ኤልሳም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ጊያዝም ሊከተላት መጣ። ኤልሳም ሰውነቷ አዝናለች እና ተዋት፣ እግዚአብሔር ግን ነገሩን ሰውሮታል፣ አልነገረችንም አለው። አታሰቅቀኝ ያልኩህ አይደለም በሆኑ እኔ ከአንተ ከጌታዬ ልጅን የለመንኩት መለመን አለን አለችው። ኤልሳም ጊያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘ ሂድ፣ ሰውንም ብታገኝ እንዴት ነ አትበለው፣ እንዴት ነ ቢሉህም አትመልስ፣ በትሬንም በህፃኑ ግንባር ላይ ያስቀምጥ አለው። እዚያም ህፃንናት እንዳልተው ህያው እግዚአብሔር በረከትህን አለችው። ኤልሳም ተነስቶ አብሯቸው ሄደ። ጊያዝን በፊታቸው ይሄድ ነበር። ሩጦም ቀደማቸው፣ በትሩንም በዚያ ልጅ ግንባር ላይ ጣለ። ነገር ግን አልሰማውም፣ አልተናገረውም። ጊያዝም ተመልሶ ኤልሳን ተቀበለው፣ ያ ልጅ አልተነሳም አለው። ኤልሳም ወደ ቤት ገብቶ ህፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለ። ወደ አልጋውም ላይ መጥቶ በዚያ ህፃን ላይ ተኛ። አፉን በአፉ ላይ፣ አይኖቹን በአይኖቹ ላይ፣ እግሮቹን በእግሮቹ ላይ አድርጎ በላዩ ላይ ተኛ። የዚያ ልጅ ሰውነትም ሞቀ። ከዚያም በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛ መጥቶ በዚያ ልጅ ላይ ተኛ። እስከ ሰባት ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ አይኑ ተገለጠ። ኤልሳዕም ግያዝን ጠርቶ ያችን ሹማናዊት ሴት ጥራት አለው። ጠርቷቱም ወደ እርሱ ገባች። የእርሳም እነሆ ልጅ ሽውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት፣ ልጇንም ይዛ ወጣች። የሶሪያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምፁ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችን ማመጣለት ከእርሱ ምንምን አልወሰደም። ደቀ መዝሙር ጊያዝም ተደፋፍሮ ንዕማንም ተከተለው። ምክንያቱም ንዕማንን እንዲህ አለው ከኤፍሬም ሀገር ከነቢያት ልጆች ሁለት ሰዎች መጥተው ብቸኛና አንድ መነኩሴ ብርና ሁለት ልብሶች ስጣቸው ብለዋል አለው። ንዕማንም ሁለት መክሊቶች ሁለት ልብሶች ሰጠው። ኤልያስም ግያዝ ያደረገውን አውቆ ረገመ። የንዕማን ለምጽ ገንዘብ ወዳጅ በሆነ በግያዝ ላይ ተመለሰ። በሰማሪያ እርሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በአምሳ ወቄት ብር እስኪለወጥ ድረስ ኮሳ ርግብም የድርጎ አራተኛ በአምስት ብር እስኪሸመት ድረስን በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚያም በዚህ ነቢዩ ጸሎትን በአንዲት ቀን እርሃብ ተለወጠ፣ ጥጋብም ሆነ። በዘመኑ ሁሉ ድንቅ ተአምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩ። በዚያ ወራትም የሞዓብ ሰዎች አገራቸው ከበቡ። ይቀብሩትም ዘንድ ሌላ ሰውን አመጡ። አደጋጣዮችን ባዩ ጊዜ የዚያ ሰው ሬሳ በኤልሳ መቃብር ላይ ጣሉት። የዚያ ሰው ሬሳም በኤልሳ አጽም ላይ ወረደ። የኤልሳም አጽም በነካው ጊዜ ያ በድን ኑሮ በእግሮቹ ቆመ። ይህም ነብይ በአራት ነገስታት ዘመን ትንቢትን ተናገረ። እንዲህም ዮራም፣ አካዚያስ፣ ኢዩያስም ናቸው። የነቢያቱም ዘመን ከሀምሳ ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልያስ እምሃ በኤልያስ ዘሰአለ ካልአት ተመንፈስ ቅዱስ አመሰማይ የተለአለ ወበዝንቱ ረኪቦ አብየ ኃይለ ክልኤት ተጊዜ አንስአ ሙታነ ወክልኤት ተጊዜ ፈለገ ከፈለ

የተወደዳችሁ የሊቃናት ሚዲያ ተመልካቾቻችን፣ ለዛሬ በመጽሐፈ ስንክሳር የነበረን ታሪክ የቅዱሳን አባቶቻችንና እናቶቻችን ተጋድሎ ይህንን ይመስል ነበር። በመርሃ ግብራችን ብዙ እንዳተረፋችሁና እንደተማራችሁ ባለሙሉ ተስፋንን። ታዲያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ፣ እንዲሁም ቪዲዮውን ላይክ እና ሼር በማድረግ በረከትን ታገኙ ዘንድ በልዑል እግዚአብሔር ስም እየጠየቅን በነገ ዕለት ደግሞ በዚሁ መርሃ ግብር እስከነገናኝ ድረስ ሰላም ቆዩ። ሰላም። እግዚአብሔር ከሁላችሁ ጋር ይሁን።